ወታደር ከትግል ሜዳ ሲመጣ ሚስቱ እቤት ውስጥ ሶስት ህፃናት አስቀምጣ ጠበቀችው። ያው እንደመጣ አይጠየቅም ብሎ ለቀናት ከቆየ በኋላ በሳምንቱ ጠየቃት። እኔ የምልሽ ውዴ ይሄ ትልቁ ልጅ መች ነው የተወለደ? ምነካ ውዴ ጦር ሜዳ እያለህ መጥቻ አልጠየቅኩም? ታዲያ የዛን ጊዜ አብረን አልተኛንም? የዛ ጊዜ ነዋ የተረገዘ። እሺ፣ ለና ትንሽ ቆይቶ እሺ። በዳዴ ሄዶስ የብሎነ ነው። ሆስፒታል በጥይት ተመተህ ልጠይቅህ አልመጣሁም? ታዲያ የዛን ጊዜ አብረን አልተኛንም? እዛ ጊዜ ነው የተረገ። ትንሽ ቆይና፣ እሺ ያቀፍሹስ ልጅ እሱማ ናፍቆት በረታበኝ ናፍቆት ሊገለኝ ነው ስል ፎቶ አላክልኝ ከናፍቆት ብዛት ከፎቶ ጋር ስውል ስተኛ ስነሳ፣ ሶስተኛ ዮሐንስ ተረገዘና ባል ደግሞ ባል አንቺ ሴትዮ ምን ለካሽ? የላኩልሽ እኮ ጉርድ ፎቶ። አንዱ ስህተት ይበቃል ማለት ይሄ ነው። ይሄ ሰፈር እንዲህ በቀላሉ መገመት ቀላል መስሎ ነው። በዚህ መገባመት መንገድ ውስጥ መቼም ተስማምተው ማያውቁ ሶስት አካላት አሉ እዚህ ሰፈር፣ መሪ፣ ሹፌርና ተሳፋሪ። ሹፌሩ መቼም ከተሳፋሪዎቹ ጋር ተግባብቶ አያውቅም። ሹፌሩ መግባባቱ ሳያን ሰው፣ ተሳፋሪዎቹ ግማሾቹ ወዴት እንዲሄዱ የሚጠይቁት ከተሳፈሩ በኋላ ነው። ሌሎቹ ወዴት ይሄዱ፣ ወዴት ይድረሱ፣ ጉዳያቸው አደለም። ሀሳባቸውን ሹፌሩ ላይ ጥለውታል። በመሃል ሹፌሩ በፍጥነት ሲያሽከረክር አንዱ ብድግ ይልና ከተሳፋሪው መሃል የተሳፋሪው መብት ተሟጋሽ ነኝ የሚለው ሹፌር፣ ቀስ በለና እንጂ ልትገለብጠን፣ ልትገለል ነው። ምን ያስቸኩልሃል? ሹፌሩ ሂሱን ውጦ ፍጥነቱን ሲቀንስ፣ ያው የመብት ተሟጋሽ ድጋሚ ተነስቶ፣ ይሄ ሰውዬ ምንድን ነው? መንገድ ላይ ልታሳድረን ነው? እንደ አንተ ሰው ወራጅ ብሎ ቀስ በቀስ ሲወርድ ሹፌር የመብት ተሟጋችና ረዳት ከሚፈልጉት መረሻቸው ጋር ይሄዳል። ሰፊው ተሳፋሪስ መኪና የቀየረ መንገድ የቀየረ መስሎት በታርጋና በቀለም ብቻ በሚለያይ መኪና ድጋሚ ይሳፈራል።